ሚዲያ በለታ ሐሙስ የዜና እወጃው ኦሮሚያ በአዲስ አበባ ላይ ያለውን ሕገ መንግሥታዊ ልዩ ጥቅም በተመለከተ የተለቀቀውን ረቂቅ አዋጅ መንግሥት አላውቀውም አለ። የጋዜጠኞች ግድያ በጨመረበት ወቅት ዓለም አቀፍ የፕሬስ ነጻነት ቀን ታሰበ። የከተሞች የጎንዮሽ መስፋፋት ለአርሶ አደሮች ስጋት መሆኑ ተገለጸ። በስዊፍት መልዕክት ከ1.2 ሚሊዮን ዶላር በላይ አጭበርብረዋል የተባሉ የአቢሲኒያ ባንክ ሠራተኞች ተከሰሱ። በዳኞች በኩል እስረኞችን አስፈታለሁ በማለት ሰዎችን አታሏል ተብሎ የተጠረጠረው ግለሰብ ተያዘ። ሞተ የተባለው ሰው በቀብር ስነ ስርዓቱ ላይ የወንድሙን እጅ መያዙ ድንጋጤን ፈጠረ። አትሌት ቀነኒሳ በቀለ ከ2005 በፊት የተመዘገቡ የዓለም ሪከርዶች ሊሰረዙ ይችላሉ መባሉ አግባብ አይደለም አለ የተሰኙትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ሕገ መንግስታዊ ልዩ ጥቅም ለመወሰን የወጣ አዋጅ የሚል ርዕስ የተለቀቀውን ረቂቅ ሰነድ መንግስት እንደማያውቀው አስታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ነገሪ ሌንጮ ለሪፖርተር ጋዜጣ እንደገለጹት ረቂቅ አዋጆች የህግ አወጣ ስነ ስርዓትን ተከትለው የሚያልፉ እንጂ ለማህበራዊ ድረገጽ ፍጆታ የሚውሉ አይደሉም። እኛ የምናውቀው ሰነድ አይደለም ያሉት ሚኒስትሩ በመንግስት በማይታወቅ ሰነድ ላይ ማብራሪያ መስጠት እንደሚቸገሩም ገልጸዋል። የኦሮሚያ ክልላዊ መንግስት የተለቀቀውን ረቂቅ የህግ ሰነድ ያውቀው እንደሆነ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ከሪፖርተር ለቀረበላቸው ጥያቄ በፌዴራል ደረጃ የሚተገበር ህግን የማርቀቅ ኃላፊነት የሚኒስትሮች ምክር ቤት ነው በማለት ምላሽ ሰጥተዋል። ነገር ግን የኦሮሚያ ክልል በፌዴራል ደረጃ የሚወጣው ህግ ሊያካትታቸው ይገባቸዋል ያላቸውን ጉዳዮች ለፌዴራል መንግስት ማስታወቁን ጠቁመዋል። የኦሮሚያ ክልል በፊንፊኔ ማለትም አዲስ አበባ ላይ ያለውን ህገ መንግስታዊ ልዩ ጥቅም ለመወሰን የወጣ አዋጅ ተብሎ የተለቀቀው የህግ ረቂቅ ሰነድ የአዲስ አበባ ከተማ ስም በጽሁፍ ፊንፊኔ አዲስ አበባ ተብሎ መጠራት እንዳለበት ይገልጻል። የአዲስ አበባ ከተማ አስተዳደር የስራና ኦፊሳላዊ ቋንቋ አማርኛና አፋን ኦሮሞ እንዲሆን የሚል አንቀጽ ይዟል። የኢትዮጵያ ሕገ መንግስት አንቀጽ 49 ስር ከንዑስ አንቀጽ አንድ እስከ አምስት ድረስ ስለ አዲስ አበባ የተደነገገ ነው። በድንጋጌዎቹ መሰረት አዲስ አበባ የፌዴራሉ መንግስት ርዕሰ ከተማ፣ የአዲስ አበባ ከተማ አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን እንዳለው፣ የአዲስ አበባ ከተማ አስተዳደር ተጠሪነቱ ለፌዴራል መንግስት ስለመሆኑና ከኦሮሚያ ክልል ጋር ስላለው የጥቅም ግንኙነት ይገልጻል። ይህንን የጥቅም ግንኙነት የሚገልጸው የሕገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ሲሆን የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተዳድሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል። ዝርዝሩ በህግ ይወሰናል ይላል። በማህበራዊ ድረገጾች የተለቀቀው ረቂቅ የተባለው ሰነድ ይህንኑ ጥቅም ለማስጠበቅ የተረቀቀ ቢሆንም ከላይ የተጠቀሰው የሕገ መንግስቱ አንቀጽ እንደማይገድበው ይገልጻል። በዚህ ማለትም በረቂቅ አዋጅ ውስጥ የተጠቀሱት ዝርዝር የክልሉ መብቶችና ልዩ ጥቅሞች በህገ መንግስቱ አንቀጽ 49 ንዑስ አንቀጽ አምስት ላይ የተገለጸው አጠቃላይ አነጋገር የሚገድበው አይሆንም በማለት ይገልጻል። ይህ በማህበራዊ ሚዲያዎች የተለቀቀ ረቂቅ ሰነድ በ14 ገጽ የቀረበና 46 ገጽ አባሪ ማብራሪያዎችን የያዘ ነው ሲል በትላንት ትሙ ሪፖርተር ጋዜጣ ዘግቧል። የጋዜጠኞች ግድያ በጨመረበት ወቅት ዓለም አቀፍ የፕሬስ ነጻነት ቀን ታስቦ ውሏል። እንደ አውሮፓውያኑ አቆጣጠር በ1991 በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ወይም በዩኔስኮ አማካኝነት የቀረበውን ሀሳብ ደግፎ በየዓመቱ ዓለም አቀፍ የፕሬስ ነጻነት ቀን ታስቦ እንዲውል የተባበሩት መንግስታት ድርጅት የወሰነው በፈረንጆቹ ዲሴምበር 1993 ላይ ነበር። በዚህ ውሳኔ መሰረትም ከዚያን ጊዜ ጀምሮ በየአመቱ በፈረንጆቹ ግንቦት ሶስት ቀን ወይም በኢትዮጵያ ግንቦት ሀያ አምስት ቀን ላይ ዓለም አቀፉ የፕሬስ ነጻነት ቀን ታስቦ ይውላል። ዘንድሮ የዓለም አቀፍ ፕሬስ ነጻነት ቀን ሲከበር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ባስተላለፉት መልዕክት በዓለማችን በጋዜጠኞች ላይ የሚፈጸመው ጭቆናና አፈና እንዲቆም ጠይቀዋል። ነጻ መገናኛ ብዙሀን በመላው ዓለም ፍትህና ሰላም እንዲሰፍን ታላቅ ሚናን ይጫወታሉ ያሉት ጉቴሬዝ መንግስታት ይህንን ተረድተው በሀሳብ እና በሚዲያ ነጻነት ላይ የሚጥሉትን ገደብና አፈና እንዲያቆሙ ጥሪ አስተላልፈዋል። ይሁን እንጂ የዘንድሮ የዓለም የመገናኛ ብዙኃን ነጻነት ቀን የታሰበው በርካታ ጥቃትና አፈና በመገናኛ ብዙኃን ላይ እየደረሰ ባለበት ወቅት ነው ያሉ የዜና አውታሮች ጋዜጠኞች የሚደርስባቸውን ጥቃት አጉልተው አሳይተዋል። በ2016 በፈረንጆቹ ብቻ 83 ጋዜጠኞች ስራቸውን ሲሰሩ ተገድለዋል። ከነዚህ ግማሾቹ የሞቱት ደግሞ በግጭትና ጦርነት ውስጥ በሚገኙ እንደ የመን፣ ሶሪያና ኢራቅ ባሉ ሀገራት የጦር ግንባር ድረስ ዘልቀው መረጃ ለዓለም ሲያሰራጩ የነበሩ ጋዜጠኞች ናቸው ተብሏል ከሰኔ 2016 እስከ መጋቢት 2017 ብቻ በጋዜጠኞች ላይ 101 ጥቃቶች ተፈጽመዋል። ዓለማችን ነጻና ተቺ መገናኛ ብዙሃንን ማፍራት በምትፈልግበት በዚህ ወቅት ጋዜጠኞች ከምንጊዜውም በላይ በግለሰቦችና በተለያዩ ቡድኖች ይጠቃሉ ተብሏል። ለሀሳብ ልዕልና ውድ ሕይወታቸውን ጭምር እየከፈሉ ላሉ ጋዜጠኞችና የሲቪክ መብት ተሟጓጆች ክብርና ሞገስ ይድረሳቸው ሲል ኦፕን ዲሞክራሲ ዘግበዋል። የከተሞች ያልተገደበ የጎንዮሽ ስፋት አርሶ አደሮች ላይ ተጽዕኖ እያሳደረ መሆኑ ተገልጿል። በአገሪቱ ካለው ፈጣን የሕዝብ ቁጥር እድገት ጋር በተያያዘ የሚፈጠረውን የሕዝቦች የመሬት ጥያቄ ለመመለስ ከተሞች ወደ ጎን በሚለጠጡበት ወቅት አርሶ አደሮች ይጠቀሙበት የነበረ መሬት መወሰዱ የችግሩ መንስኤ መሆኑ ተጠቁመዋል። የአርሶ አደሮች መሬት በሚወሰድበት ወቅት ተገቢውን ካሳ ካለማግኘታቸው በተጨማሪ በሚሰፍሩባቸው አዲስ አካባቢዎች የመሰረተ ልማት ዝርጋታ ያልተሟላላቸው መሆናቸውም ተገልጿል። እነዚህ ተግዳሮቶች የከተሞች የጎንዮሽ መስፋት በአርሶ አደሮች አኗኗር ላይ አሉታዊ ጫና እያሳደሩ መሆናቸው የተገለጸው በፖሊሲ ጥናትና ምርምር ማዕከል የከተማ ልማት ፖሊሲ ጥናትና ምርምር በተሰራ ጥናት ነው። ጥናቱ ከሚያዝ 21 ቀን 209ጠ ጀምሮ በጎንደር ከተማ በመካሄድ ላይ በሚገኘው የከተሞች ፎረም የቀረበ ሲሆን በከተሞች የጎንዮሽ መስፋፋት መስፋፋ ሳቢያ በርካታ አርሶ አደሮች ከመኖሪያቸውና ከእርሻቸው እየተፈናቀሉ መሆኑ ተመልክቷል። የማዕከሉ ተመራማሪ ዘመንፈስ ገብረ እግዚአብሔር እንደተናገሩት በኢትዮጵያ ያለው የከተሞች መስፋፋት መጠን 20 በመቶ ብቻ ቢሆንም የከተሞች የጎንዮሽ መስፋፋትን ተከትለው የሚመጡ ችግሮች እየናኙ መጥተዋል። በተመራማሪው ገለጻ መሰረት የህዝብ ቁጥር እድገትና የመሬት ስፋቱ የተመጣጠኑ አይደሉም። አዲስ አበባ ድሬዳዋና መቀሌን ጨምሮ በስድስት ከተሞች የተሰራው ጥናት የህዝብ ቁጥሩ እየጨመረ ሲመጣ ለአዲስ ተስፋፊዎቹ ቦታ ሲሰጥ ነባር ነዋሪዎች ከይዞታቸው ተፈናቅለው ለኑሮ ምቹ ወዳልሆኑ አካባቢዎች እንደሚወሰዱ አመልክቷል። የከተሞች መስፋፋት አሁን ላይ ባለው አካሄድ ከዘለቀ አርሶ አደሮች የበለጠ ስጋት ውስጥ ሰላሚ ወርቁ ተገልጸዋል። ብዙ የስራ አማራጮች ስላሉ ወደ ከተሞች የሚመጣው ህዝብ በርካታ በመሆኑ ከተሞቹ የህዝብን ፍላጎት ለማስተናገድ ወደ ጎን ሲሰፉ በጥናትና በእቅድ ካልተመሩ አርሶአደሩ የማህበረሰቡ አካል ሁሌም እንደሚጎዳ ባለሙያው ተናግረዋል። በተያያዥም ከአንድ አካባቢ የሚነሱ አርሶአደሮች በሚሰፍሩበት ቦታ የሚኖራቸውን ህይወት ከግምት ያስገባ የካሳ ክፍያ እንደማያገኙ ገል ከአርሶ አደሮቹ ቀጣይ እጣ ፋንታ በበለጠ መሬቱ ለግንባታው ያለው ምቹነት ትኩረት እንደሚቸረው ማስረግጠዋል። ከተሞች ሲንሳፋፉ ያሉበት ሂደት የአርሶ አደሮችን ተጠቃሚነት ከግምት ያላስገባ መሆኑን ተመራማሪው አስረድተዋል። በዚህ ረገድ ትልቁን ድርሻ የሚወስደው የካሳ ክፍያ ጉዳይ ሲሆን፣ አርሶ አደሮቹ በቂ የካሳ ክፍያና የመፈናቀያ ድጋፍ እንደማያገኙ ተመልክቷል። ሆኖም አርሶ አደሮቹ ከአንድ አካባቢ ሲነሱ የሚሰጣቸው ክፍያ ከተፈናቀሉበት መሬት ከሚያገኙ ጥቅም ጋር የሚመጣጠን መሆን ይገባዋል ብለዋል። ካሳው የአርሶ አደሮቹን ቀጣይ መጪ ዓመታት ከግምት በማስገባት ከፍተኛውን የገቢ ዋጋ ታሳቢ ያደረገ እንጂ ያለፈውን የኑሮ ሁኔታ የተመረኮዘ መሆን የለበትም ይላሉ። ባለው ነባራዊ ሁኔታ ከተሞች እየተስፋፉ ባሉባቸው አካባቢዎች ያሉ አርሶ አደሮች ከመኖሪያቸው እንደሚነሱ የሚገለጽላቸው በተገቢ ሁኔታ አይደለም። እነዚህ አርሶ አደሮች ከመሬታቸው እንደሚነሱ የሚገለጽላቸው በጠቅላላ ጉባኤ ወይም በሰሚ ሰሚ በመሆኑ ንብረታቸውን ለማሰባሰብ በቂ ጊዜም አያገኙም። በጥናቱ መሰረት ከአዲስ አበባ ተነሽዎች 81 በመቶ በጠቅላላ ጉባኤ እና ሰባ በመቶ በሰሚ ሰሚ ስለመፈናቀላቸው አውቀዋል። አርሶ አደሮች የሚሰፍሩባቸው አካባቢዎች የመሰረተ ልማት ዝርጋታ መጓተት ሌላው ችግር ሲሆን በውጣ ውረድ ውስጥ ሆነው የሚለቋቸው መሬቶች ለታቀደላቸው ዓላማ የማይውሉበት ጊዜ መኖሩ ችግሩን እንደሚያባብሰው ተመራማሪው ገልጸዋል። አርሶአደሮቹ ከመሬታቸው ከተፈናቀሉ በኋላ መሬቱ በታሰበው መንገድ ግልጋሎት የማይሰጥባቸው ጊዜያቶች አሉ። ለምሳሌ ባለፉት ሀያ ዓመታት በመቀለ ከተማ ለልማት ከተወሰዱ አካባቢዎች የታቀደው ስራ የተከናወነባቸው 30 በመቶ ብቻ መሆናቸው ተጠቁመዋል። ተመራማሪው ዶክተር ዘመንፈስ የከተሞች የጎንዮሽ መስፋፋት የአርሶ አደሩ ህይወት ታሳቢ ያደረገ እንዲሆን አሳስበዋል። የአርሶአደሮቹ አሰፋፈር የተሰማሩ የግብርና ዘርፍ ታሳቢ በማድረግ የስራ ዋስትና የሚፈጥር መሆን እንዳለበትም ተናግረዋል። ከተለያዩ የክልል ከተሞች የከተማና ቤቶች ልማት ቢሮዎች የተውጣጡ የጉባኤው ታዳሚዎችም ተመሳሳይ አስተያየት አንጸባርቀዋል። የከተሞች መስፋፋት ባሉታዊ ጎኑ እንዲታይ መደረጉን በተመለከተ ከተማ መጣልኝ ሳይሆን መጣብኝ እየተባለ ነው በማለት ነበር አንድ አስተያየት ሰጪ ሁኔታውን የገለጹት። የከተሞች መስፋፋት በነዋሪዎችና በባለሙያዎች መናበብ መከናወን እንዳለበትም ተመልክቷል። የክልል ከተሞች የከተማ ፕላን ከዕቅድ ባለፈ መሬት ላይ ወርዶ በተጨ ተጨባጭ እንዲተረጎም የጠየቁም ነበሩ። አርሶ አደሮች ቅሬታቸውን የሚያቀርቡበትና መፍትሄ የሚያገኙበት ሁነኛ አካል አስፈላጊ መሆኑም ተገልጿል ሲል ሪፖርተር ጋዜጣ ዘግቧል። የአቢሲኒያ ባንክ አክሲዮን ማህበር አራት ሰራተኞች በተጭበረበረ ስዊፍት መልእክት ከ1.2 ሚሊዮን ዶላር ወይም ከ28 ሚሊዮን ብር በላይ አጭበርብረዋል ተብለው ክስ ተመስርቶባቸዋል። ተከሳሾቹ በአቢሲኒያ ባንክ አክሲዮን ማህበር ዋና መስሪያ ቤት ዓለም አቀፍ የውጭ ባንኮች ግንኙነት መምሪያ ውስጥ ገንዘብ የማስተላለፍ አገልግሎትና ኮረስፖንዳንት ባንኪንግ ስራ አስኪያጅ አቶ መሐመድ ሰይድ፣ የትራንስፈር ሰርቪስና ኮረስፖንዳንት ባንኪንግ ኦፊሰሮች ሄለን አሰፋ ወልደስላሴ እሱ ባለው ሲሳይና አለ ልጅ ጽጌ ናቸው። ትክክለኛ የስዊፍት መልእክት መለያ ቁጥርን በመቀየር አጭበርብረው መዝብረዋል ከተባለው ከ28 ሚሊዮን ብር በላይ ገንዘብ ውስጥ ከ15 ሚሊዮን ብር በላይ የሚሆነው ለባንኩ ለማስመለስ መቻሉን ከሳሽ ጠቅላይ አቃቤ ህግ በክሱ ጠቅሷል። ተከሳሾች የማይገባ ጥቅም ለማግኘትና ለሌላ ሰው ለማስገኘት ወይም በሌላ ሰው ጥቅም ላይ ጉዳት ለማድረስ አስበው ከባንኩ ፈቃድና እውቅና ውጪ በትክክለኛ ሁኔታ ተዘጋጅተው የማስተካከያ ቋጥ ውስጥ የነበሩ አምስት የስዊፍት መልእክቶች ላይ የተቀባይ ስም የገንዘብ መጠንና የመለያ ቁጥሩ በመቀየር የተጭበረበሩ አምስት የስዊፍት መልእክቶችን መስራታቸውን አቃቤ ህግ በክሱ ጠቁሟል። በትክክለኛ ሁኔታ ተዘጋጅተው የማስተካከያ ቋት ውስጥ የነበሩና በተጭበረበሩ አምስት የስዊፍት መልእክቶች የተቀየሩት የመለያ ቁጥሮች የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት፣ የአርኪድ ቢዝነስ ግሩፕ፣ የጁጋል ሲንግ ሻራም፣ የፔትራ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበርና በድጋሚ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት መሆናቸውን የአቃቤ ህግ ክስ ያስረዳል። የኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎት ድርጅት ውጭ አገር ወዳለው የራሱ ሂሳብ 3 ሚሊዮን 546482 ዶላር ለመላክ በስዊፍት የክፍያ መልእክት ላይ እያለ ተከሳሾቹ በሚጠቀሙበት ኮምፒውተር የሶፍትዌር የተጠቃሚውን ስምና ሚስጥር ኮድ በመጠቀም የመለያው ቁጥርና የተቀባዩን ኩባንያ በመቀየር የሚላከውን ገንዘብ 177850 ዶላር በማድረግ አንደኛው ተከሳሽ ለሌላኛው ተከሳሽ ማስተላለፋቸውን አቃቤ ህግ በክሱ ገልጿል ኦርኪድ ቢዝነስ ግሩፕም ለተቀባዩ ኔላ ሮዝ ሀር ዲ 9,000 ዶላር ልኮ በማስተካከያ ስዊፍት መልእክት ላይ የነበረ ቢሆንም በተመሳሳይ መንገድ ተከሳሾቹ መለያ ቁጥሩንና የተቀባዩን ስም በመቀየር 190,501 ዶላር ለሌሎቹ ተከሳሾች ሲልኩላቸው ሌሎቹ ተከሳሾች የስዊፍት ተጠቃሚ ስምና የሚስጥር ኮድ በመቀየር መልእክቱ እንዲጸድቅ ለሌላኛው ተከሳሽ መላካቸውንም አቃቤ ህግ ገልጿል። በተመሳሳይ ሁኔታ ጁጋል ሲንግ ሻራም ለተቀባዩ ሳኖቶሽ ዴቭ 650 ዶላር ተልኮ ነገር ግን በማስተካከያው ቋት ውስጥ የነበረን የስዊፍት ክፍያ ያ መልእክት ወደ 189600 ዶላር መቀየሩንም አቃቤ ሕግ ጠቅሷል። ፔትራ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ደግሞ ለተቀባዩ ካምፓላ ኬሚካልስ 4650 ዶላር ልኮ ነገር ግን ሳይደርስ የማስተካከያ ቋት ውስጥ የነበረን የስዊፍት ክፍያ መልእክት የመለያ ቁጥር በመቀየር 189600 ዶላር ተከሳሾቹ እርስ በእርሳቸው መላላካቸውን አክሏል። ተከሳሾቹ በድጋሚ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት በውጭ ሀገር ለሚገኘው የራሱ ሂሳብ 3 ሚሊየን 7 ባሺ 311 ዶላር ልኮ ነገር ግን የማስተካከያ ቋት ውስጥ የነበረን የስዊፍት የክፍያ መልእክት የላኪውን ስም የሚስጥር ኮድ እና የተቀባዩን ስም በመቀየር 465800 ዶላር እርስ በእርሳቸው በመላላክና ሌላኛው ተከሳሽ እንዲያጸድቁት በማድረግ በአጠቃላይ 1 ሚሊዮን 213,351 ዶላር ወይም 28 ሚሊዮን 57,164 ብር መመዝበራቸውን አቃቤ ሕግ በክሱ አብራርቷል። በመሆኑም የወንጀል ሕግ 32 ቁጥር 1 አለይታኋና የ የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ ዘጠኝ ቁጥር 1 ሀሌታ ውሃና ሁለትን መተላለፋቸውን በመግለጽ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 18ኛ ወንጀል ችሎት በስልጣን ያለ አግባብ መገልገል ወንጀል የሙስና ክስ ተመስርቶባቸዋል። አቶ መሐመድ ሰይድ የተባሉ ተከሳሽ ደግሞ የሙስና ወንጀሎች አዋጅ አንቀጽ 13 አንድ ሐመር ውሃና ሁለትን በመተላለፋቸው የመንግስትን ወይም የህዝባዊ ድርጅቶችን ስራ በሚያመች አኳን መምራት የሙስና ወንጀል ክስ መስርቶባቸዋል። ፍርድ ቤቱ ለተከሳሾቹ ክሱ እንዲደርስ ካደረገ በኋላ በማረሚያ ቤት ሆነው እንዲከራከሩ ትዕዛዝ ሰጥቶ የአቃቤ ሕግ ክስ ለመስማት ለግንቦት ሁለት ቀን 2009 ዓ ም ቀጠሮ ሰጥቷል። የዘገባው ምንጭ ሪፖርተር ጋዜጣ ነው። ዳኞችና ፖሊሶች በቁጥጥሩ ስር መሆናቸውን በመግለጽ በተጠረጠሩበት ወንጀል በቁጥጥር ስር ውለው በምርመራ ላይ የሚገኙ ተጠርጣሪዎችን ማስፈታት እንደሚችል በመናገር ይንቀሳቀስ ነበር ተብሎ የተጠረጠረው ግለሰብ በቁጥጥር ስር ውሏል። ተጠርጣሪው አብርሃም ገብረ ክርስቶስ የሚባል ሲሆን በቁጥጥር ስር የዋለው ወደ ፌዴራል ፖሊስ ሄዶ በቢሮ ውስጥ ጉዳይ የሚያስፈጽም በመምሰል ሲንጎራደድ እንደሆነ የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ለፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ገልጿል። ቢሮው በተጠርጣሪው ላይ ቀሪ ምርመራ ች ለማድረግ ጊዜ ቀጠሮ ሲጠይቅ እንደገለጸው ተጠርጣሪው በፌዴራል ወንጀል ምርመራ ታስሮ ከሚገኝ ቻይናዊ ተጠርጣሪ ጓደኞች ጋር ይገናኛል። በሕግ ጥላ ስር ሆነው በምርመራ ላይ የሚገኙ ግለሰቦችን ማስፈታት እንደሚችልም ይገልጽላቸዋል። ይህንንም የሚያደርገው ደግሞ ዳኞችና ፖሊሶች በቆጠሩ ስር መሆናቸውን በመግለጽ መሆኑን አስረድቷል። የተጠርጣሪዎችን ጓደኞች በመደለል ጉዳይ ለማስፈጸም በማለት በርካታ ገንዘብ መቀበሉንም ቢሮው ገልጿል። ቢሮ በዳኞችና በመርማሪ ፖሊሶች ሰበብ ተጠርጣሪው ፈጽሞታል የተባለው ወንጀል በማ ማስረጃ ለማጣራት የ14 ቀናት ተጨማሪ የምርመራ ጊዜ ጠይቆ በመጠባበቅ ላይ ነው። የዘገባው ምንጭ ሪፖርተር ጋዜጣ ነው። በናይጄሪያ ሞተ የተባለው ሰው በቀብር ስነ ስርዓቱ ላይ የወንድሙን እጅ መያዙ ድንጋጤን ፈጥሯል። በናይጄሪያ ቾጂ ዜንግ የተባለው የ35 ዓመት ሰው በጉበት በሽታ ተሰቃይቶ መሞቱ ይነገራል። ግለሰቡ ይገነዝና ግብዓተ መሬቱ ሊፈጸም ዝግጅት ይጀምራል። ይሁን እንጂ ባልተጠበቀ ሁኔታ የሞተው ሰው አጠገቡ የነበረውን የወንድሙን እጅ በእጁ ለቀም አድርጎ ይዘዋል። ቀባሪው ወንድምም ጊያንግ ዜንግ ይህን ጊዜ ምን ጉድ መጣ በሚል በድንጋጤ ውሃ ሆኖ እርዳታ መጠየቅ መጀመሩ ተነግሯል ሪውን የሰሙ ቀባሪዎችም ተረባርበው ወንድምየውን ከሙታኑ እጅ እንዳላቀቁት የቻይናው ሲጂቲኤን የወሬ ምንጭ የናይጄሪያ ዜና ምንጮችን ዋቢ አድርጎ ጉዳዩን ዘግቦታል። ይህን መሰሉ ከሙታኖች ጋር የተያያዘ አስደንጋጭ አጋጣሚ በተለያዩ ዓለማት ሲከሰት መታየቱን ያወሳው ዘገባው በደቡብ አፍሪካ በአስክሬን ማቀዝቀዣ ፍሪጅ ውስጥ የነቃ ሰው መኖሩን ያመለክታል። በብራዚልም አንዲት ሞተች ተብላ ስትገነዝ የነበረች ሴት ፕላስቲክ መጠቅለያ ውስጥ ስትገባ እንደነቃች የሚናገረው ዘገባው ይህን መሰሉ አጋጣሚ የሚ የሚፈጠረው ደግሞ ሳይንቲስቶቹ ካዳቨሪክ ስፓዝም ሲሉ በሚጠሩት ሰዎች ሊሞቱ ሲሉ በሚፈጠር የአካል በድን መሆን ክስተት የሚመጣ መሆኑ ዘገባው ይተርካል። በናይጄሪያ አስደንጋጩ አጋጣሚን የፈጠረው ሟች ቾጊ ዜንግ ዳግም ላይ መለስ ማሸለቡ በዘገባው ጨምሮ ተወስቷል። የዘገባው ምንጭ አፍሪካ ዶ ሲጂቲኤን ነው። በመጨረሻም አትሌት ቀነኒሳ በቀለ ከ2005 በፊት የተመዘገቡ የዓለም ሪኮርዶች ሊሰረዙ ይችላሉ መባሉ አግባብ አይደለም ብለዋል። የአውሮፓ አትሌቲክስ ማህበር እንደ አውሮፓውያኑ አቆጣጠር ከ2005 በፊት የተመዘገቡ የዓለም ሪከርዶች እንዲሰረዙ ለዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ጥያቄ ማቅረቡ ይታወሳል። ከ2005 በፊት የተመዘገቡ ሪካርዶች የሽንትና የደም ናሙና በማይሰበሰብበት ዘመን የተሰበሩ ከመሆኑ ጋር ተያይዞ ምናልባትም የአበረታሽ መድኃኒት ተጠቅመው በተወዳደሩ አትሌቶች የተሰበሩ ሊሆኑ ይችላሉ በሚል የአውሮፓ አትሌቲክስ ማህበር ጥያቄውን ያቀረበው የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር በመጪው ውሳኔ ወር በሚያደርገው ጠቅላላ ጉባኤም ይህንኑ ጥያቄ ሊያጸድቀው እንደሚችል መገመቱን ተከትሎ የተለያዩ አትሌቶች ከወዲሁ ተቃውሟቸውን እያሰሙ ነው። በ2004 የ5000 ሜትርን በ2005 ደግሞ የ10000 ሜትርን ሪካርድ ያስመዘገበው አትሌት ቀነኒሳ በቀለ በሰጠው አስተያየት እንደ አውሮፓውያኑ ከ2005 በፊት የተሰበሩ የዓለም ሪካርዶች የሽንትና የደም ናሙና ባልተወሰደበት ጊዜ የተመዘገቡ ናቸው በሚል ሪካርዶቹ ሊሰረዙ ይገባል ባል መባሉ አግባብ አይደለም ብለዋል አትሌት ቀነኒሳ። ችግሩ ከዓለም አቀፉ የአትሌቲክስ ፌዴሬሽን የአሰራር ድክመት የመጣ እንጂ የአትሌቶች ችግር እንዳልሆነም አስረድተዋል። ቀነኒሳ በጉዳዩ ዙሪያም ተቃውሞ ለማሰማት መዘጋጀቱን ነው ያስታወቀው። በ2003 የለንደን ማራቶን የዓለም ሪከርድን ያስመዘገበችው እንግሊዛዊቷ አትሌት ፓውላ ራድክሊፍ ከጋርዲያን ጋር ባደረገችው ቆይታ ሪከርዶቹ ይሰረዙ የሚለው ሀሳብ ለቀድሞ አትሌቶች ክብር ከማጣት የመጣ ነው ብላለች። የአውሮፓ አትሌቲክስ ማህበር ያቀረበው ጥያቄ ተቀባ ይነት እንዳያገኝም የራሷን ጥረት እንደምታደርግም ማስታውቃለች። የድሬቲው የዕለተ ሐሙስ ወሬዎች እኒ ነበሩ። መልካም ቀን ይሁንላችሁ።